ጤና ይስጥልኝ ዳዊት ነኝ ከሳውዝ አፍሪካ ጆሃንስበርግ እንግዲህ ዛሬ ተመልሼ የመጣሁበት ዋናው አላማ እንግዲህ ያው በምስሉ ላይ የምታዩት ህፃን ልጅ የመደፈረ አደጋ ደርሶ እንግዲህ ተጋርጦባታል ማንም ሊረዳት አልቻለም ማንም ወላጅ የሆነ ሰው አንድ ህፃን ልጅ ስትደፈር እያየህ ምን ሊያደርግ እንደሚችል አስቡ። ራሷን መከላከል በማትችልበት ሁኔታ ላይ ሆና በቪዲዮ እየተቀረጸች እንድትደፈር ሊደረግ ሲሆን ማየት አይደለም መስማትም አይደለም ማሰብም ይከብዳል። በጣም ይዘገነናል። ሀገር ማለት መንግስት የሌለበት ጉልበተኞች የደፋሪዎች፣ የገዳዮች ሀገር ስትሆን ኢትዮጵያን እንደማየት በጣም የሚከብድ ነገር የለም። በጣም ማዝ ነው። በጣም እጅግ ልቤ ተሰብሯል። ምን እንደምናደርግ ሁሉ አላቅም። ሀገራችን ወደ የት ሄደች እንደሆነ ሁሉ ማሰብ ይከብዳል። ነውር እንደ ትልቅ ነገር ተቆጥሮ ወንጀል እንደ ትልቅ ነገር እንደ ጀብድ ሁሉ ታይቶ ህፃናት እየተደፈሩ እያየን በቪዲዮ የሚሳለቁ ወንጀል እየፈጸምን ነው እያሉ ወንጀላቸው መፈጸማቸውን እያሳዩን እንኳን ለፍርድ የማይቀርቡበት ሀገር በሆነበት፣ ግን ተናገራችሁ ተብሎ ህዝቡን አነቃችሁ ተብሎ ጋዜጠኞች የሚታሰሩበት ሀገር ነው። እንደ ትውልድ ይህ ትውልድ ከስሯል፣ ይህ ትውልድ ሙቷል ብዬ የማሰብበት ነው። በጣም ስሜት የተነክቶ ነው ማወራጁ። ያቺ እናት እንዴት እንደምትሆነ በጣም ይከብዳል ማሰብ ሁሉ ይከብዳል። ሴት ልጅ ያለው ሰው እጅግ ልብ ይሰበራል። እማማ ኢትዮጵያ አሮ ነው፣ ወዴት እየሄደች እንደሆነ አላቅም። ህዝቡ ምን ያህል መጨካከን እንደፈጠረበት አላቅም ያልጠነከረች ጨቅላ ህፃን ላይ የዚህን ያህል የፈረጠመ ሰውነት ምንም ማድረግ በማትችልበት ሁኔታ ላይ ሉሲ ወይ ጥቃት ሲያዘጋጇት እንደማየት በጣም የሚከብድ ነገር የለም። በእውነት እንጃ፣ እኔ ምን እንደምናገር አላውቅም። በእውነት ነው የማወራችሁ። ሀገር ማለት ሰው ነው እኮ አይደል እንዴ? ሰው ከእንስሳ በታች ሆኖ ሲገኝ ግን ምን እንደሚባል አላውቅም። መንግስት አለን ብለን ግን እንደማናስብ ነው የምንተዳደርበት የምንመራበት የምንጠየቅበት አዋጅም አንቀጽም ሰው ነው የፈጠረው። ማንም የፈጠረው የለም። ይሄ በጀናል፣ ይሄ ይጠቅመናል ብለን ታላለቆቻችን አሰበውን አቀድ ያወጡ ህግ ነው። እንዲህ ግን በጅምላ በደቡብ አንድ ላቅማ የሆን ያልደረሰች ገና የስምንት ዓመትና የዘጠኝ ዓመትን ህፃን ልጅ ለመድፈር በህብረት ተሰባስቦ አቶ ይከብዳል። በእውነት ማሰብ ይከብዳል።

የዚህች ልጅ እናት እንዴት ትሆናለች? እንዴትስ ችላ ትራመዳለች? እቺ ጻ ልጅስ የወደፊት ህይወቷ ምንድን ነው? ፍትህ አታገኝም። በደሏን የሚሰማላት መንግስት የለም። ታሳዝናለች። ጭወቷን ማን ይስማላት? በደሏን፣ መገፋቷን፣ መሰቃየቷን ማን ያውቀላታል? ማን ይረዳላታል? ሕግም ስርዓት በሌለበት ሀገር ላይ አዝናለሁ። ሁላችሁም የኔን ያህል ስቃይ ከተሰማችሁ ስለ ሀገራችሁ የምታስበው ከሆነ ስለ ሕዝባችሁ፣ ስለ እናቶች፣ ስለ ሕፃናት ሴቶች፣ ስለ ወገኖቻችሁ የምታስበው ከሆነ ድምፃችሁን አሰሙ። በማይረባ ጊዜ በማይረባ ነገር ጊዜያችን ከምናሳልፍ ለእነዚህ ህፃናት ሴቶች ድምፅ እንሆናቸው። አመሰግናለሁ። ዳዊት ነኝ ከሳውዝ አፍሪካ ጆሃንስበርግ።